የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያኑ ከመተከዝና ከመቆጨት የዘለለ አንዳሽ ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው አመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የግር እሳት ሆኖባቸው ለአመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና ይወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል። በመሰረቱ ኢትዮጵያውያን ወስነን፣ ጉልበታችንን፣ እውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራም በስተቀር ማንም ምንም ቢረዳ፣ ማንም ምንም ቢያበድር ኢትዮጵያ አትለወጥም። ታላቁ የኢትዮጵያ ሕዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ አውልቶንም በብዙዎች ይወደሳል። ታላቁ ሕዳሴ ግድብ ውጣ ውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ርችቱ ከተተኮሰ ጀምሮ

እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሃዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ መገንባት አቁሙም፣ መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡም። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለሕዳሴው ግድብ ግንባታ ያለስስት አበረከቱም። ብዙ አውልቶችን ሰርተናል። የልዩነት የሰፈር፣ የመንደር የእኔ ብቻ ምለው የአንተ ብቻ የምትለው ሊኖር ይችላል። ይሄኛው ግን የጋራችን ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጿል፣ ሀሴት አድርጓል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ነው። ያለ ልዩነት የተሳተፍንበት በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎቹ ሲበረቱ ደጀን ሆኑም። ኢትዮጵያውያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ የሆነ የጋራ ማተማችን ነው ማለት ነው ሕዳሴ ግድብ። ስለዚህ በዚህም ምክንያት ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና ይወጡ ዘንድ በአንድ መቆመን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽሟል። ይህም የኢትዮጵያ የልመና ዘመን እንዲያበቃ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸውም። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የሕዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆመን